ድሮ ድሮ ትምህርት ስንማር ሶስት ነገር ነው የሰው ልጅ የሚያስፈልገው ተብለን ነበር የተማርነው። ምግብ መጠለያና ልብስ ነበር አይደል? የሰው ልጅ ያስፈልገዋል የተባለው። አሁን ግን ጥናት ሲደረግ ዓለም ላይ ዩኤን ባጠናው ጥናት መሰረት የሰው ልጅ ሶስት ነገር ብቻ ኖሮት በሕይወት መኖር አይችልም፣ አራተኛ ነገር ያስፈልገዋል ተብሏል። እና አራተኛው ነገር ደግሞ ሰላም ነው። ሶ ገስ ወራያ ሐረሪና ቢቢ የሰላም ሀገር፣ እውነት እውነት እውነት፣ የሰላም ከተማ የሆነቿ ሀረር ገብተናል እና የሰው ልጅ ከሚያስፈልገው በስተመጨረሻ የሰው ልጅ የገባው ነገር ሰላም ነው። ሰላም ለሀገራችን። ውልንል ድቅረሽ አፍሪካ የጉዞ ፕሮግራማችሁ ተጀምሯል። ወልካም ቱ ሀረር

ባደ ሐረር ዱፈዜደዌ አፈረዜ ዘባት ሚዜ ዘመዘሜ የብዙ የሐረር ልጆች የትዝታ ያለበት ቦታ ነው፣ መርሜድ ካፌና ብዙዎቻችሁ ታሪክ እንዳላችሁ እናውቃለን እናሳያችሁ ብለን ነው ካፌ በም መርሜድ ካፌ ልክ ከተማ ላይ እንደ አዲስ አበባ ላይ ቲ ኮፊ እዛ ከተማ ላይ እንዳሉት ማለት ነው። ኤንሪኮ ምናምን መርሜድ ኮፊ በጣም ፌመስ ነው እና መርሜድ ኮፊ የሀረር ልጆች በጣም በጣም ታሪክ አላቸው። ከዚህ በፊትም ማሳያቸዋለው በቲክታክ ላሳያቸው ይሄ ይኸውላችሁ ሀረር ውስጥ ይኸውላችሁ ሀረር ውስጥ ሁለት ቤተ ክርስቲያን ሰማንያ ሁለት መስጊዶች አሉ እነዚህ ደግሞ የምታዩቸው ይሄ ኡመር አብደላህ አዳራሽ አካባቢ ላይ የምታገኙት ይሄ ዋናው አደባባይ ነው አምስት በሮች አሉት ሀረር እንደምታቋት አምስት በራ ላይ ዞር ዞር እያልኩ እያሳየኋችሁ አሁን ከ ማን ነው ከ እየመሸ ነገር ነውና ሀረርና ሌላው ትልቁ ሀረር ላይ የምታዩት መድሃን ኃኔዓለም ቤተክርስቲያን ነው። በአሁኑ ሰዓት እየታደሰ ነገር ነው። እንደምታዩት ቤተክርስቲያኗ እየታደሰች ነው። የሀረር መድሃን ኃኔዓለም ቤተክርስቲያን ለ በዛ በኩል ደግሞ አንድ የካቶሊክ ቤተክርስቲያን አሉለች። ሰማንያ ሁለት መስጅዶች አሉ። ሀረር ግቢ ውስጥ ነው ያለ ነው። እንቀጥላለን። ይመቻች አ ንቺማ መግባት አለብሽ። ምን አለ እዛ ጋር የሚያምር ምን አለ ሁሉ ነገር ምንድን ነው የሚያምር የተሰራው። ይመችሽ እናቴ።

ሆናና በሸነና ዋው በሸነና ሆናቸው ሆናላቸው አለች። ምናም ኖርማል ነው። እነዚህ ፏ ብለው ሰላም ብሏቸው እንጂ። ሄሎ ሄሎ ፋሚሊያንስ፣ በጣም በቃ በጣም ምንድን ነው ምንድን ነው የሚባለው፣ ሌላ ነው ሐረር። በዚህኛው ሳይድ አላየሁትም፣ ባለፈውም በዛኛው ሳይድ በብዛት በዛኛው ሳይድ ወደዚህ ብዙም አልገባሁም ነበርና፣ ይሄ ደግሞ በዚህ እንዴት ነው ማስረዳቸው? በዚህ በፖሊስ ጣቢያው ጀርባ በኩል ነው ያለሁት እና አሁን ወደ አስታረቂ መንገድ እየሄድኩ ነው። ኦፍኮርስ ኮርስ አይ ላቭ ሃረር። አሊፍ ባታ ሳጂም ሃዋ፣ ዳል ዛል ራ ዛይን፣ እንቀራ ነበር ቁርአን ድሮ ህፃን እያለ ከአምስቱ በር ፈላና በር የሚባለው ነው። አሁን መሸ፣ መነጽር እያወለቀን ነው እና ፈላና በር ይባላል። ከአምስቱ በሮች ውስጥ አንደኛው ነው። እንትን ሲከበር የሚከበረው እዚህ ነው። አሹራ ሲከበል እዚህ ነው። ይመቻችው አባይ ቲቪ ምናምን እያሉ ነው እና አሹራ ሲከፈል ማነው ሸዋሊድ ሲከበር እዚህ የሚከበረው እዚህ ነው

عفر زي ሚዜ ሀረር በጣም አነስ ያለች ከተማ ነች። በጣም ማለት ኦልዱ የሀረር ከተማ በጣም እንዴት ናቸው እየበላቸው ነው ሰው ሀረር በጣም ትንሽ ከተማ ነች። እዛ ጋ የምታዩት ይሄ ተራራ አው ሃኪም ይባላል። ከዚህ ነው አብዛኛው እዚ አካባቢ ያለው ቤቶች የተሰሩበት ድንጋይ ከዛ የመጣ ነው። አውሀክ የሚባል መግቢያ መውጫው በሙሉ ተሰርቷል። ያውና ማማ ያደረጉት ልብስ ይታያቸዋል። ና አረሪና ዋይ ዋይ ወላሂ ትፍትት እያልኩላችሁ ነው። ፈታ እያልኩላችሁ ነው። እና እንደነገር ኳችሁ እነዚህ በነጭና በአረንጓዴ የሆኑት መስጅዶቿ ናቸው። እነዚህ እንደምታውቁት መስጅዶቿ ናቸው። ሀረር በጣም ይሄ ምን ልበላት! በጣም ባለፈውም ቪዲዮ ላይ ሰርቼላችኋለሁ። ያላያችሁት ካላችሁ ሀረር በቃ ት ቤካምን በጣም ክሊን ቢዩቲፉል ን ሰን በቃ ምን ልበላት! ሌላ ታሪክ ውስጥ ገብታለች ሲሆን ሲጀመር ቱሬ እኮ ማለት ራሱ እኮ ይኸውላቸው፣ አሁን እያከራከረ ነው። እኚህ ያው እንደምታውቋቸው እንደም ኦኬ እኚህ ሻህ መሀመድ ቱሬ ናቸው። የቱሬ ታውቃላችሁ፣ የቱሬ ትሬዲንግ አባት የነበሩት ናቸው። እና እሳቸው አሁን ክርክር ተጀመሩ። ቱሬ ቆየ ነው በኦሮምኛ። እኛ ደግሞ ከተማ አዲስ አበባ ይሄ ሰው ቱሬ ነው ከተባለ ሀብታም ነው ማለት ነው። የእሳቸው አባት ማለት ነው። እኛ ጋር ደግሞ ማለት ነው ከተማ ላይ ቱሬ ካልን አንድ ሰው ይሄ ሰው ቱሬ ነው ካልን ሀብታም ነው ማለት ነው። በእሳቸው ነው ሀብታም ነው የምንለው። ሀብታም አልነበሩ እሳቸው አከይድ ነው ሀብታም አ አ ልክ እንደዛ ልክ ሀጅ መሀመድ ቱሬ ስማቸው ነው ግን ቱሬ የሆኑት አስራ አንድ ወር ቀጥል ስማቸው ነው አስራ አንድ ወር ሀጅ ቱሬ ወር ቆይቷሉ የተባሉ ሰምታችሁ። እኛ ደግሞ ከተማ ላይ ያው ቱሬ ነው ስንል ሀብታም ነው ማለታቸው ነው እሳቸው በጣም ጥግ የደረሱ ሀብታም ናቸውና ነበሩና

ሐረር በ525 ኪሎ ሜትር ርቀት ከአዲስ አበባ ላይ የምታገኟት እጅግ ውብ የሰላም ከተማ ነች። በስተመጨረሻ ደግሞ ምግብ ልንበላ ነው። መንገድ ላይ ምግብ አግኝተናል ልንበላ ነው እና ገና ምግቧን ግን ለሰው ሰርታ ስትሰጥ ስላየው እላችሁ ዋናው በራላ ከሱ ጋር የመጀመሪያው መስጂድ ከኔ ካረፍኩበት ከሆቴል ጎን ነው ያለውና መርጎውን ይዟል። ምንድነው እዚህ በብዛት የምትበሉት? ድንች ነው የሚጠቃው።

ስትሬት ፉድ ነው እዚህ። አንድ እንላለን እዛ ድረስ ሀረር ውስጥ ውስጥ ያለው ስትሬት ፉድ አብረ ነው የምናየው። መሻቹ ይከነሽ አፍሪካ ሰይ ኢትዮጵያ፣ ሰብስክራይብ ማድረጋችሁ እንዳትረስ መሻሽ ሌትስ ጎ ኢትዮጵያ ጋይስ። ስትሬት ፉድ ሀረር ላይ እንደቀጠለ ነው። ብዙ ቦታ ነው ያለው። አሁን ትንሽ ሌት ሆኗል። ያኛውን እየበላሁ ብዙ ቦታ ነው ያለው። አንድ ፌመስ ሰው አለሽ ከመሸም ቢሆን እሷ ጋር እየደረስን ደርሰናል። ትንሽ ላይ ሽኳርድንሽ ቦለቄ፣ ሙዝ ሽኳርድንሽ ነው። ሚጣጢስ ሻይ ብቻ ነው የሚጠጣ እኛ ላይ ስለነበረ አንድ ብቻ ነው። ማን ነው? ሻይ ነው። አዳር ትሰሪያለሽ? ቆይ ትንገረኝ። ጠዋት ነው? አዎ ጠዋት ድረስ እስከ አስራ አንድ ሰዓት ሰው አለ። ግን ይንቀሳቀሳል። ሰው እየተንቀሳቀሰ ይበላል።